ሰላም ሰላም ሰላም ሰላም፣ እንዴት ናችሁ? አሁን ደግሞ ያው ከዚህ በፊት በቲክቶክ እንሰራ ነበር። አሁን ደግሞ በዩቱብ መተናል። የስጋ አቀራረብ፣ የጥሬ አቀራረብ፣ የጥብስ አይነቶች ማለት በደቃቁ በሰላሹ፣ በተለይ ደግሞ ለአዲስ ጀማሪ ስጋ ቤቶች እና ለአዲስ ቆራጮች ወደ ቆራጭ ወደ መሆን ወደ መንገድ ውስጥ የሚገቡ ሰዎች በአቆራረጥን መተናል እንዴት እንደሚቀርብ እንዴት ደግሞ ለሰው እንደምናቀርብ በአዲስ መልኩ መተናል። በዩቱብ ላይ እንገናኝ እና ከቢላ እያያዝ ጀምረ ቢላ ስትይዙ አንድ ጊዜ በተለይ እንደዚህ ቢላዎች የማዳለጥ ባህሪ ስላላቸው እንዲህ ባትይዙ ጥሩ ነው። ግን እንዲህ ብትይዙት የዚህ እንትኑ ኃይል ስለሚሆን የመጫን ነገር አለው ስትለምጥረሙ እንደዚህ ይከላከላል። ይሄ ብዙ ነገር አይፈገር ነው። ይሄን የመነጋቹ ብዙ በጣም ዋጋ ከፍለን ነው። አሁን ደግሞ በዚህ መተና በጥሬ አሰራር ላይ ጥሬ እንዲ ሲቆረጥና፣ እንዲ ሲቆረጥ ይለያል። አሁን መልካቹ ሳይዛቸውም አይገናኝም። እንደገና ደግሞ ይሄ ጎና አራት ይባላል። ይሄ ማለት ይሄ ጎና አራት ነው። ለዚህ ይሄ ደግሞ ያው ስላሽ ነው። ብዙ ጊዜ ሰው የሚመርጠው እንደዚህ ነው። እንደዚህም ይቻላል። እንደዚህም ይቻላል። እናንተ በተመቻችሁ መንገድ፣ ግን በጣም የሚያምሮ ግን በቃ እንደዚህ ነው። ጥብስም በእንደዚህ ነው የሚያምረው። ጥሬም ደግሞ በእንደዚህ ነው የሚያምረው። አሳያቸዋለሁ። የጥሬ አጽዳት። በአሁኑ ሰው ከምንም በላይ ከስጋው ይልቅ ጽዳት ይፈልጋል። ስጋው ላይ ያለው ቅርፊት፣ ይህን እንዴት ነው የምናነሳው በሚል ነገር በጣም ወሳኝ ነገር ነው። ቅባቱንም ሳነካው ቅርፊቱም ምንትን ሳይል በስነስርዓት እናጸዳዋለን ማለት ነው። ወደ ማጽዳት እንገባለን ማለት ነው። አያችሁት? አንድ ጊዜ ማለት ነው። ይሄ ትንሽ እዚህ ጋር ይቀራል። ይሄ ደግሞ እንዴት አነሱታላችሁ ማለት ነው። አያችሁት? አሁን ይሄና ይሄ ልዩነት አለው ማለት ነው። ይሄ ያጸዳውት ይሄ አላጸዳውት ልዩነቱ እንደዚህ ያስታውቃል። አያችሁት? እንደዚህ ማለት ነው። ይሄም አጸዳላችኋለሁ። ስታጸዱት ይህን ስታጸዱት እንዲመሰላችሁ አትጫኑት ስጋውን ይህን አትጫኑት ቢላዋ ስለት እንዲኖሩ አድርጉት እንጂ ይህ ስትጫኑት በደንብ ይጎዳል ይሄ እንዳይጎዳ ከፈለጋችሁ ስጋው እንዲያትጫኑት ቀስ አርግታችሁ ራሱ ቢላዋ ስራ እንዲሰራ ማድረግ ይሄ ነው አንድ ይሄ ነው ቀጣይ ደግሞ ላሳያችሁ ይህን አይታችሁ በደንብ ይሁት ይሄ አልጸዳን ይት እዚህ በኩል ጸድተዋል በዚህ በኩል አንጸዳም ማለት ነው። አያችሁታል? አሁን በዚህ ስጋ ላይ ይሄ ነገር ቅርፊት አገኘነት ማለት ነው። ይሄ ደግሞ ሻኛ ነው። በጣም ለስላሳ ነው ውስጡም ላዩም ደረቅ ነገር የለውም። በጣም ለጋ ነው። እና እና ሁሌ አንድ የማይመቸኝ ነገር አለ። እኔ አንዳንዴ እወጣለሁ እና ተጠቃሚን የሚያሳዝኑ ሰዎች አሉ። ያ ሰውዬ ሊጠቀም መጥቶ ከሚፈልገው ቦታ ማግኘት አለበት፣ የሚፈልገው ነገር መጠቀም አለበት። እንደገና ደግሞ አንተስ የምታክር ስጋ ቆራጭ፣ ባለቤቱም ሆነ አንተም ሆነ አንተ ጋር የሚመጣውን ሰውዬ አስደስተው መሄድ መቻል አለበት። እና ማንም ሰው አንተ ጋር መጥቶ በዚህ ሀገሪ ወጭ ሊጠቀም የመጣ ሰው አንተ ቤት ንጉስ ነው የፈለገው ነገር መጠቀም መቻል አለበት ብዬ አስባለሁና በሚቀጥለው ይቱ ደግሞ በደምብ እንገናኛለን እንደገና ደግሞ ይሄ ምን ይሉታል መሰላችሁ ይሄ የሽንጥ አጥንት ነው በጣም ሶፍት ነው ለጥሬ ይሆናል ለጥብስ ይሆናል ግን ሲገለበት ግን ጽዳት የሚፈልግ ነገር አለ አሁን ይሄ እንዴት እናጽዳዋለን እንትዋል ይሄ ስጋውም አጥንቱም እንዳይጎዳ ምን ማድረግ እንችላለን ብላችሁ ላሰባችሁ ሰዎች ይሄው ሊቀላል ነገር እንዴት ታጸዱት አላችሁ? እያያችሁኝ። እሺ፣ ለትንሽ ደቂቃ ተከታተሉኝ። አሁን ይሄ ልዩነቱ ላሳያችሁ ነው። የዚህና ይሄ ያልጸዳም፣ ይሄ ጸድቷል ማለት ሲገለበት ደግሞ እንዲያደረኩትግ። በተቻላችሁ መጠን እባካችሁ የስጋ ቤት ምሰሩ ልጆች፣ ማንም ሰው አይዘንባችሁ። አዎ ማለት አንደኛ እንጀራችን ነው፣ ሁለተኛ ያው በጣም የሚገርም ስራ ነው ስጋ ቤት ማለት። ከምንም ማንም ሰው ትልቁ ግብዣው ስጋ ነው። ከስጋ ውጭ ምንም ሊያደርግላችሁ አይችልም። ማለት አንድ ሰው በቃ ልጋብዝ ሲል ትልቁ ነገር ቁርጥ ነው፣ ክትፎ ነው፣ በቃ ይሄ ነው አይደል? እና ጥሬ ሊበላ የመጣ ሰው በተቻላችሁ መጠን በጽዳት ለማስተናገድ ከምንም በላይ ሰው ጽዳቱን ይፈልጋል። እና ይህን የሽንጣት እንትን ነው። እንደገና ደግሞ እንትን ላሳያችሁ ነው፣ ይሄ የስላሽ አከታተፍ። አሁን ይሄ ጥሬ ጨርሰናል። ከዛ ሰውዬ ደግሞ መጣና ጥብስ እፈልጋለሁ አለ። ከዛ ጥብስ ምን አይነት አከታተፍ የምንከትፍለት ማለት ነው። አሁን የጥብስ አከታተፍ አለ። አሁን ስላሽ የሚባል አለ። እንደገና ጎና አራት የሚባል ማለት እንደዚህ ማለት ነው። አሁን ይሄ ጎና አራት የሚባል ጥብስ ነው። ይሄ በጎን የሚጠብ ይሄ የሚከተፍ ታዛችሁ። ይሄ ጥብስ ነው ማለት ነው። ይሄ ጥብስ ይሄ ስላሽ አይደለም። እየሰማችሁ ጎና አራት ስላሽ ነው። በቃ ይሄ ቀላል ነገር ነው። ምንም በጣም ቀላል የሆነ አከታተፍ ነው የማሳያችሁ። እናንተ ቤታችሁ ለባሎቻችሁ መጋበዝ የምትፈልጉ ሚስቶች አላችሁ። ጥብሳችሁ ይሄ ስላሽ አከታተፍ ማለት ነው። ጎና አራት ስላሽ ማለት ደግሞ የስላሽ አከታተፍ ላሳያችሁ። ስላሽ ማለት እንዲህ ነው። ይኸው ምንም ቢላው አየር ላይ ነው የሚሄደው። በጣም እኔ እንዴት እንደማሳያችሁ ያው፣ አያላችሁ ስላሽ ማለት ይሄ ነው። በተለይ እናቶች ለባሎቻችሁ፣ ለልጆቻችሁ እንደዚህ አይነት ነገር ከትፋችሁ፣ ይሄ አሁን እሳት አይፈልግም። ገልበጥ ገልበጥ ይቻላችሁ። ይሄ ስላሽ የሚባል ስጋ አከታተፍ ይሄ ነው። ይሄ ስላሽ ነው። ይሄ ጎን አራት ነገር ነው። ይህ በጎን ማል እንዲህ እንደ ከረሜላ የሚከተፍ እንትን ነው ይሄን በተለይ ደግሞ አላችሁ ስጋ ቤት ከታፊዎች ጥብስ እንዲህ እንዲህ እንዲህ አትክተፉ ማለት ይሄ እንዲህ እንዲህ እንዲህ አትክተፉ ለምን እንዲህ የሚከትፉት ይሄ ይሄ እንደዚህ አይነት ጥብስ አለ የለም እኮ ይሄ ጥብስ አይከተፍም ይሄ ለጥብስም አይሆንም ይሄ ለወጥ ነው እናንተ ቤት ይሄ ይሄ እንደዚህ አይነት ወጥ ነው እንጂ ጥብስ አይከተፍም ብዙ ጊዜ አያለውና ዝም ብሎ ከሚገርማችሁ የሚገርም ስራ እንደሆነ ታውቃላችሁ። ስጋ ቤት ማይፈልገው ሰው የለም ማይወደው ሰው የለም። ከሰንት የሆነ ሰው ነው ጥሬ ስጋና ጥብስ ማይወድስና፣ በተለይ ጥብስ ስከትፉ ብታስደስቱ ሰዎች አከታተፋችሁ ቢያመር ግዴታ መፍጠን ጉዳይ አይደለም። የመፍጠን ጉዳይ ሳይሆን የማሳመር ጉዳይ የማስደሰት ጉዳይና፣ በጣም ነው ማመሰግነው። በሚቀጥለው በሌላ ርዕስ እንገናኝ። አመሰግናለሁ። ሰብስክራይብ አርጉን። ፎሎ ያደረጋችሁን